ዲቪ 2026 የፊታችን ቅዳሜ ማለትም ሚያዝያ 25 ከምሽት እስከ እኩለ ሌሊት ድረስ ባለው ጊዜ ውስጥ ይፋ ይደረጋል ተብሎ ይጠበቃል። በስልካችሁ ውጤታችሁን እንዴት ቼክ ማድረግ እንደምትችሉ የተለያዩ ቪዲዮዎችን ለቅቄላችሁ ነበር። አሁንም ግን ብዙ ልጆች እየጠየቃችሁኝ ስለሆነ ከመጀመሪያው ጀምሮ ከሊንኩ ጀምሮ አሳያችኋለሁ እስቴፕ በስቴፕ በተጨማሪም ደግሞ ኮንፈርሜሽን ነምበራችሁን የረሳችሁ ወይም ደግሞ የጠፋባችሁ ሰዎች ደግሞ እንዴት አዲስ ኮንፈርሜሽን ነምበር በኢሜይል እንደምታስልኩ እሱንም ስቴፕ በስቴፕ አሳያችኋለሁ። እስከ መጨረሻው ቪዲዮውን ተከታተሉ። የዲቪ ውጤት ለመመልከት ብቸኛው አማራጭ ይሄ ብቻ ነው። ዲቪ ፕሮግራም ዶት ስቴት ዶት ጂቪ መጨረሻ ላይ ስላሽ ያለው ማለት ነው። ይህንን ሊንክ ነክታችሁ በምትገቡበት ጊዜ ልክ እንደዚህ ወደዚኛው ፔጅ ያስገባችኋል። ዲቪ 2026 መቼ ውጤቱ ይፋ እንደሚደረግ እዚ እንደምታዩት ያስቀምጥላችኋል። ሜይ 3 ይላል፣ በእኛ ሚያዚያ 25 ማለት ነው። ስለዚህ ቺንቼክ ስታተስ ምትሏን ትነካላችሁ ማለት ነው። ሚያዚያ ቅዳሜ ማለት ነው። ሶ እሱን ኮንቲኒው ብላችሁ ትገባላችሁ። ኮንቲኒው ብላችሁ ከገባችሁ በኋላ ቀጥታ እነዚህን ሶስት ነገሮች ብቻ ነው የምታስገቡት። ዲቪ ከሞላችሁ በኋላ የመጨረሻው ፔጅ አለ አይደል፣ ስክሪንሾት ያደረጋችሁት እዛ ጋር ያለውን ኮንፈርሜሽን ነንበራችሁን ታስገባላችሁ። እዚህ ጋር ረጅሙን ማለት ነው። እዚጋ ታስገቡለት አላችሁ የአያታችሁን ስም የአያቴ ስም ብላችሁ ያስገባችሁትም ማለት ነው። ኖርማሊ የአያታችሁ ስም ማለት መጀመሪያ ላይ ያለው ማለት ነው። እሱን ታስገባላችሁ። እዚጋ ደግሞ ይር ኦፍ በርዝ ነው ዓመተ ምሕረቱን ብቻ ታስገባላችሁ። እነዚህ ሶስት ነገሮች ካስገባችሁ በኋላ ይችኛይቱን እዚህ ጋር ያለውን ነገር አመሳስላችሁ ትጽፋላችሁ። ከዛ ሰብሚት ትሉታላችሁ። ሰብሚት ስትሉት ሁለት ፔጅ ያሳያቸዋል። የመጀመሪያው ፔጅ ዲቪ ከደረሳችሁ ስማችሁ የተጻፈበት ልክ ኖርማል ደብዳቤ ነው። ራንደምሊ ሰሌክት ተደርጋችኋል ምናምን ነገር ነው የሚለው። ሁለተኛው ፔጅ ደግሞ ዲቪ ካልደረሳችሁ ምንም ስማችሁ ምናምን የተጻፈበት ነገር አይኖርም። አጭር ነገር ነው። በቃ ራንደምሊ ሰሌክት አልተደረጋችሁም የሚል ነው። ከሁለቱ ውጭ ሌላ ነገር ልታይ አትችልም ማለት ነው። ሌላ ላሳያችሁ የፈለግኩት ብዙ ልጆች ኮንፈርሜሽን ነንበራችሁ ይጠፋባችኋል። ኮንፈርሜሽን ነንበራችሁ ከጠፋባችሁ ሲምፕል፣ እዚ ጋር ፎርጎት የምትላለች እሱን ትነካላችሁ። ፎርጎት ኮንፈርሜሽን ነንበር ስትሉት ቀጥታ የሚጠይቃቸው አንዳንድ ጥያቄዎች ይኖራሉ። ከዛ በኢሜይላችሁ ይልክላቸዋል አዲስ ማለት ነው። ስለዚህ እዚ ጋ ዳይቨርሲቲ ቪዛ ፕሮግራም ይሩን ታስገባላችሁ። አሁን እዚ ጋ ዲቪ 2026 ስላልተከፈተ ነው። አሁን ውጤታቸውን ቼክ እያደረጉ ያሉት ወይም ደግሞ ፕሮሰስ ላይ ያሉት ዲቪ 2025 ስለሆኑ ነው። ስለዚህ ሚያዝያ 25 ወይም ደግሞ ሜይ ሶስት እዚ ጋ 2026 የምትል ትመጣላችኋለች እሱን ክሊክ ታደርጋላችሁ። እዚህ ጋር ስማችሁን ታስገባላችሁ። ላስት ፋሚሊ ኔም የአያታችሁን ስም ታስገባላችሁ። ዲቪውን ስትሞሉ የአያቴ ስም ብላችሁ ያስገባችሁት ማለት ነው። ፈርስት ኔም የእናንተን ስም፣ ሜድል ኔም የአባታችሁን ስም፣ ዴት ኦፍ በርስ መንዙን ዴቱንና ዴዩንና ይሩን ማለት ነው። እነዚህን ሦስቱንም ታስገባላችሁ። ከዛ ኢሜይል አድሬሳችሁን ታስገባላችሁ ማለት ነው። የሞላችሁትን ነው ግን እዚህ ጋር ሁሉን የምታስገቡት መረጃ እናንተ ዲቪ ስትሞሉ ያስገባችሁትን መረጃ ነው የሚጠይቃችሁ። እዚህ ጋር ኢሜይል መቀየር አትችሉም ማለት ነው። የዛኔ ዲቪ ስትሞሉ ያስገባችሁትን ማስታወስ ግዴታ አለባችሁ። ሶ እነዚህን ካስገባችሁ በኋላ እንደተለመደው እቺን ነገር አመሳስላችሁ ትጽፋላችሁ፣ አምስተኛ ላይ ያለችውን። ከዛ ሰብሚት ስትሉት ኢሜይል ይልክላችኋል፣ አዲስ ኮንፎርሜሽን ይልክላችኋል ማለት ነው። ከዛ በኋላ ተመልሳችሁ መጣችሁ ልክ ኮንፎርሜሽን አዲስ ስላገኛችሁ አዲሱን ኮንፈርሜሽን ትጠቀማላችሁ። እንደገና ደግሞ የትውልድ እንትናችሁን እና የአያታችሁን ስም አስገብታችሁ ዲቪ አሸናፊ ናችሁ ይስ አይደላችሁም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር የመንስ ዴይ እና ይር የሚለው ማለት ነው ግዴታ ማወቅ አለባችሁ። ከዚህ በፊት ካስታወሳችሁ ዲቪ በምትሞሉበት ጊዜ ነግሬያችሁ ነበር። እዚህ ጋር የምታስገቡትን ወሩን፣ ቀኑን እና ዓመተ ምሕረቱን ግዴታ ማወቅ አለባችሁ። የምታውቁትን ቀን ነው ማስገባት ያለባችሁ ብያችኋለሁ። ምክንያቱም ዲቪ አሸናፊ ከሆናችሁ ይህንን ቀኑን ወሩን እናንትኑን ካላወቃችሁት ወደ ቀጣዩ ስቴፕ መሄድ አትችሉም። የመጨረሻው ፔጅ ላይ ስክሪንሾት ያደረጋችሁት ላይ ራሱ ቀኑና ወሩን አታገኙትም። ስለዚህ ግዴታ ቀኑና ወሩን ማስታወስ አለባችሁ። እነዚህን ቀንና ወሩን የማታስታውሱ ከሆነ ቀጣይ ስቴፕ መሄድ አትችሉም። ዲቪ ማሸነፋችሁ ላይ ጠቅማችሁ ይችላል። በጣም ያንከራትታችኋል፣ እነዚህን ነገሮች ለማግኘት ማለት ነው። ትራይ እንዲረር ይሆንባቸዋል። ኤንዌይስ እነዚህ ነገሮች ስታስገቡ አዲስ ኮንፎርሜሽን ይልክላቸዋል ማለት ነው። ይህንን ይመስላል። መልካም እድል።